ክቡራንና ክቡራት የዚህ ዓለም አቀፍ ታላቅ ጉባኤ አባላት እንኳን አደረሳችሁ እያልኩኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በብፁዕ አቡነ ህርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የሚመራው የአዲስ አበባ ሀገረ ስብከት የ2017 ዓም የሥራ አፈጻጸም ሪፖርት የአዲስ አበባ ሀገረ ስብከት በስሩ ስምንት ክፍላተ ከተማ ያለው ከ250 በላይ አብያተ ክርስቲያናት ከ50ሺህ በላይ አገልጋይ ካህናትና ሰራተኞችን ያቀፈ በብዙ ሚሊዮን የሚቆጠሩ የምእመናን ተከታይ ያሉባት ርዕሰ መንበሯም ደገኛውና መናኙ የጸሎት አባት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሆኑላት ከአራቱም ማዕዘን የሚመነጨውን መጠነ ሰፊ ፍላጎት እንደ ሁኔታው በመያዝና ምላሽ በመስጠት የሚታወቁት የአስተዳደር ጥበብ ከፈጣሪ በተቸራቸው በብፁዕ አቡነ ርያቆስ የሀገረ ስብከታችን ሊቀ ጳጳስ በሳል አመራር እየተመራ ቀን ከሌሊት በመስራትና በማሰራት እየተመዘገበ የተመዘገበውን ውጤት በአግባቡ የሚገልጽ ዘገባ ቀደም ሲል ከላክነው ሪፖርት ላይ በመካተቱ ታሳቢ ሆኖ በሀገረ ስብከቱ የተከናወኑ ችግር ፈቺ የሆኑና ዘመኑን የዋጁ ዘርፈ ብዙ በርካታ ተቋማዊ ተግባራትን ከብዙ በጥቂቱ እነሆ ብለናል። የቢሮ እድሳትን በተመለከተ ላለፉት 17 ዓመታት ምንም አይነት እድሳት ሳይደረግለት ቆይቶ እርጅና የተጫጫነውን የሀገረ ስብከቱን ሕንፃ በልማታዊው አባት ብፁዕ አቡነ ህርያቆስ አማካኝነት አንድ በጎ አድራጊ ምእመንን በማስተባበር የውስጥ ክፍሉን በአዲስ ዲዛይን በመቀየስ ዘመኑን የዋጀና በቴክኖሎጂ የበለጸገ የቤተ ክርስቲያንን ልዕልና ከፍ አድርጎ በሚያሳይ መልኩ ጥገናና የውስጥ እድሳት ከተደረገለት በኋላ በብፁዕ አባታችን አቡነ ህርያቆስ ጋባዥነት ብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ በተጨማሪም ብፁዓን አባቶቻችን የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ ጠቅላይ ዋና ሥራ አስኪያጅ ብፁዓን ሊቃነ ጳጳሳት የጠቅላይ ቤተ ክህነት ምክትል ሥራ አስኪያጆችና የመምሪያ ኃላፊዎች እንዲሁም የሀገረ ስብከቱ ሰራተኞች በተገኙበት በይፋዊ ጉብኝት መልክ ተመርቆ ለአገልግሎት እየሰጠ ይገኛል። ከዚህ በተጨማሪም የሀገረ ስብከቱ ሕንፃ ውጪው በከተማ ማደስ መርሃ ግብር ስለታደሰ ግቢው ደግሞ በአስፋልትና ልዩ ልዩ ተቋማዊ ልማት በዘመናዊ መልኩ እየተሰራ ይገኛል። መልካም አሰዳ ለማሳደር በተለያዩ ምክንያት ከመደበኛ ስራቸውና ደሞዛቸው ተፈናቅለው የነበሩና ጉዳያቸው በቅዱስ ሲኖዶስ ደረጃ ተይዞ አጀንዳና መነጋገሪያ የነበረው የሀገረ ስብከቱን መልካም ስምና በጎ ገጽታ ያጎደፈውና ለተቋማዊ ስራ ማነቆ ሆኖ የቆየ ይህ አጀንዳ ነው። በዚህ የተነሳ ተፈናቃዮች ከአፋቸው ላይ የተነጠቀውን እንጀራቸውን ለማስመለስ በጠቅላይ ቤተ ክህነት፣ በየፍርድ ቤቱ፣ በመንግስት መስሪያ ቤቶች ፍትህ እናገኝበታለን ብለው ባመኑበት ቦታ ሁሉ ሲንቀሳቀሱ መቆየታቸው እሙን ነው። ይህንን መራራና አሰቃቂ ክስተት ለመፍታት እንባቸውን ለማበስ ከስራቸው ሁሉ ለቅዱስ ሲኖዶስ ውሳኔ ለተፈናቃዮቹም ቅድሚያ በመስጠት እስከ ምሽቱ ሶስትና አራት ሰዓት ድረስ በማምሸትና የማጣራት ስራ በመስራት በመጀመሪያ ዙር 68 ለሶስት ዓመት የተንከባለለ የጽድቅልን ጥያቄ 60 እና በሁለተኛው ዙር 97 ተፈናቃዮችን በድምሩ 157 ተፈናቃዮችን ሰበር ዜና በሚመስል መልኩ በአንድ ቀን ደብዳቤ በማውጣት የቅዱስ ሲኖዶስን ውሳኔ በብፁዕነታቸው ቁራጥ አመራር ሰጪነት አንድም ሰራተኛ ሳይፈናቀል በጠቅላላው 225 ሰራተኞችን በመመደብ ለአንዴና ለመጨረሻ ጊዜ ለቅዱስ ሲኖዶስና ለተፈናቃዮች ቤተሰቦች ጭርፍት በሚሰጥ መልኩ የተፈናቃይን ምዕራፍ ለመዝጋት ተችሏል። ለዚህ እናመሰግናለን። ለዚህ ታላቅ ስኬትም አዲስ በጀት ከፍተው ተፈናቃይን ለተቀበሉልን የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ ምክትል ሊቃነ መናብርትና ባለድርሻ አካላትን ሁሉ ይህ የዓለም አቀፍ ታላቅ ጉባኤ እንዲያመሰግንልኝ በታላቅ አክብሮት እጠይቃለሁ። የተጀመረው መልካም አስተዳደር በዚህ ይበልጥ ዘምኖ ይቀጥል ዘንድ ስልጠናና ምክክር ጉባኤ አስፈላጊ መሆኑን በማመን በብፁዕነታቸው ሀሳብ አመንጪነት በአስተዳደር ጉባኤ ጸድቆ የሀገረ ስብከቱና የክፍላተ ከተማ ስራ አስካዦችና መላው ሰራተኞች፣ የገዳማትና የአድባራት አስተዳዳሪዎችና ዋና ዋና ጻፊዎች፣ ምክትል ሊቃነ መናብርትና የሰንበት ትምህርት ቤት ተወካይ፣ ሂሳብ ሹሞችና ቁጥጥሮች ከነ ምክትሎቻቸው እንዲሁም በሀገረ ስብከታችን ውስጥ የሚገኙ ሊቃውንት ተደራሽ ለማድረግ የጉባኤና የመንፈሳዊ ኮሌጆችን መምህራን በማሳተፍ ለዚህ ጉባኤና ምክክር የሚመጥኑ ታዋቂ መምህራንን በመጋበዝ ልዩ ልዩ አርእስተ ጉዳዮች ዙሪያ ለተከታታይ ስድስት ቀናት ስልጠናና ምክክር ተካሂዷል። ልማትን በተመለከተ አሮጌው ቄራ በሚባል ስፍራ ለመስራት የታቀደው የሀገረ ስብከቱ ግራውንድ ስሪ ጂ ፕላስ ፎርቲን ሚክስድ ህንፃ ሥራ ከስምንት ዓመታት በፊት ተጀምሮ የቅድመ ክፍያ ተከፍሎና የሳይት ርክክብ ተደርጎ ግንባታው ቢጀመርም ከመሬት እንኳን መውጣት ባለመቻሉ ጉድጓድ ውስጥ ውሃ ሞልቶበት ግንባታው ሙሉ በሙሉ በመቆሙና ምንም አይነት እንቅስቃሴ ሳይደረግለት በመቆየቱ ኮንትራክተሩ ባሳየው ከፍተኛ የአፈጻጸም ድክመት ቀደም ሲል ውሉ መቋረጡ ግልጽ ነው። በመሆኑም ይህ መቋረጡን ተከትሎ ቅድመ ክፍያውንና ያልተሰራበትን ገንዘብው ለማስመለስ ብፁዕነታቸው ሀገረ ስብከቱን እንደተረከቡ ልዩ ትኩረትና ቅድሚያ በመስጠት የሙያ ስብጥር ያለው ቡድን አቋቁመው ውይይት በሚደረግባቸው ነጥቦች ላይ እንዲሁ ሳይቱን ከተረከቡ ኮንትራክተር ጋር በአጠቃላይ ከ19 ቀናት በላይ እልህ አስጨራሽ ውይይት ከተደረገ በኋላ ሳይቱን መረከብ ተችሏል። ስራ ላይ ያልዋለውን ገንዘብ በተመለከተ ገንዘቡን ለማስመለስ የቤተ ክርስቲያን የቁርጥ ቀን ልጆች የሆኑትን የምህንድስናና የሕግ ባለሙያዎች አማካኝነት ሕጉ በሚፈቅደው አግባብ ምክክር ላይ እንገኛለን። ቀሪ ስራውንም ለማስቀጠል የሀገረ ስብከቱ አስተዳደር ጉባኤ ወስኖ ከጠቅላይ ቤተ ክህነትና ከሀገረ ስብከቱ እንዲሁም ከበጎ ፈቃደኛ የቤተ ክርስቲያን ቅን ልብ ባላቸው የተውጣጣ የቴክኒክ ኮሚቴ ተቋቁሞ በጨረታ ሂደት ላይ እንገኛለን። የክፍላተ ከተማ ቤተ ክህነት ቢሮዎችን ከኪራይ ለማላቀቅ በማሰብ በወቅቱ የአዲስ አበባ ሀገረ ስብከት አሁን የደቡብና ምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሄኖክ ጥረት በመንግስት ለሁሉም ክፍላተ ከተማ በሰጠን ቦታ የመሰረተ ድንጋይ የተቀመጠ በመሆኑ ግንባታውን ለማስጀመር በዝግጅት ላይ እንገኛለን። በሌሎችም ገዳማትና አድባራት የቤተ ክርስቲያንና የልማት ስራዎችን ለመገነባት በርካታ እብነ መሰረት ተባርከው ተቀምጠዋል። የኮሪደር ልማት ፕሮግራሙ ያስገኘልንን በረከት እንደ በጎ አጋጣሚ በመጠቀም በተለያዩ አድባራት እና ገዳማት ተሰርተው የተጠናቀቁ ግዙፍ የልማት አውታሮችን በብፁዕ አባታችን አቡነ ሕርያቆስ ጋባዥነትና መሪነት በብፁዕ የቅዱስ ሲኖዶስ ዋና ጸሐፊና በብፁዕ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ተባርከውና ተመርቀው ገቢ በማስገኘት ላይ ይገኛሉ። ሌሎችም በተመሳሳይ መልኩ በአባቶቻችን እጅ ተባርከው ወደ ራስ አገዝ ልማት ገብተዋል። ስብከተ ወንጌል ስብከተ ወንጌል ያለውንና የሚመጣውን ትውልድ መቅረጫ ማሽንና ዲጂታሉን ዓለም ማያ አጉሊ መነጽር እንደመሆኑ መጠን በበጀት ዓመቱ ከአድባራትና ገዳማት ሰባኪያነ ወንጌል በመቀናጀት በሁሉም ገዳማትና አድባራት የስብከተ ወንጌል አገልግሎት ለምዕመናን በአግባቡ ተሰጥቷል። በውጤቱም ምዕመናን ሃይማኖታቸውን ጠብቀው በጽድቅና በትሩፋት ጎዳና ላይ ጸንተው እንዲቆሙ ተደርገዋል። ካህናት አስተዳደር፣ የመስቀል ደመራ፣ የበዓለ ጥምቀት፣ የገብረ ሰላም፣ የብፁዕ ወቅዱስ ፓትርያርክ በዓለ ሲመት ዲፕሎማት፣ የመንግስት ባለስልጣናት ለቁጥር የሚታክቱ ካህናትና የምመን ተከታዮች በተገኙበት መርሃ ግብሩን ጠብቆ እጅጉን በደመቀ መንፈሳዊ ሰነ ስርዓት እንዲከበር ሆኗል። ሕግ አገልግሎት፣ በሕግ በኩል ሀገረ ስብከቱ የሕግ አገልግሎቱ በኩል ያለው ውስን የክስ መዝገቦች እንዳሉ ሆነው 19 አብያተ ክርስቲያናት የሚጠቀሙበትን የባህረ ጥምቀት ቦታ ላይ ይዞታቸውን ይገባናል ከሚሉ ግለሰቦች ጋር ከፍተኛ ክርክር በማድረግ ስፋቱ 12687 ካሬ ሜትር የሆነውን ቦታ መረከብ ተችሏል። ሰበካ ጉባኤ በበጀት ዓመቱ የምርጫ ጊዜያቸውን ያጠናቀቁ በስምንቱም ክፍላተ ከተማ አድባራትና ገዳማት ሀምሳ ሁለት አዳዲስ ምርጫ እና ዐሥራ አንድ የማሟያ ምርጫ በሰላም እና በቃል አዋዴው ሕግ መሠረት ተከናውኗል። ምግባረ ሰናይ በርካታ ተቋምና ግለሰብ ተኮር ሥራዎች በሰፊው ተሰርተዋል። ከእነዚህም መካከል በንጦጦ ደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን ከሰበካ ጉባኤ ጋር ስምምነት በማድረግ የአብነት ትምህርት ቤትና ሌሎች ግንባታዎችን ለማካሄድ አርባ ዘጠኝ ሄክታር መሬት ቦታ ለመረከብ ስምምነት ላይ ተደርሷል። ቅርስና ቱሪዝም ጥንታዊውንና የባለ ብዙ ታሪክ ባለቤት የሆነው ለኢትዮጵያ ቅብአ መንግስት የጎላ ድርሻ ያለው የመናገሻ ገነተ ጽጌ ቅዱስ ጊዮርጊስና የመንበረ መንግስት ግቢ ቅዱስ ገብርኤል አብያተ ክርስቲያናት በዘመኑ እርዝማኔ እድሳት ያስፈለጋቸው በመሆኑ ከሀገረ ስብከቱና ከሚመለከታቸው ባለድርሻ አካል ፈቃደኛ ፈቃድ በመውሰድና ቅን ልቦና ባላቸው ምእመናን የገንዘብና የእውቀት አስተዋጽኦ ቅርስነታቸው እንደተጠበቀ ሆኖ በመታደስ ላይ ይገኛሉ። ሰንበት ትምህርት ቤት በአዲስ ስርዓተ ትምህርት የጀመሩ በ225 ገዳማትና አድባራት ላይ ያሉ በመማር ላይ በስራ ላይ ያሉ 45000 በተምሮ ማስተማር ተምሮ የተጣለ ተምሮ ያጠናቀቁ 6200 በላይ ወጣቶችን ተከታትለው። በሚሊኒየም አዳራሽ ብፁዕ ወቅዱስ ፓትርያርክና ብፁዓን ሊቃነ ጳጳሳት በተገኙበት ተመርቀው ወደ አገልግሎት ገብተዋል። ከዚህም ጋር በሕንፃ ጥበቡ የተደነቀው በቱሪስት መስህብነቱ የዓለምን ቀልብ የሳበው የመንበረ ጸባወት ቅዱስ ሥላሴ ካቴድራልም በዓለም አቀፍ ደረጃ ንቅናቄ ተደርጎ ቅርስነቱ እንደተጠበቀ ሙሉ እድሳት ተደርጎለት ቅዳሴ ቤቱ ቅዱስነታቸውና ብፁዓን ሊቃነ ጳጳሳት የውጭ ሀገር አምባሳደሮች፣ ቱሪስቶች፣ እጅግ በርካታ ምእምናን በተገኙበት በደመቀ መንፈሳዊ ሥነ ሥርዓት ተከብሮ ተከብሯል። ሌሎችም በመታነጽ ላይ ያሉ በርካታ አብያተ ክርስቲያናት ግንባታቸው ተጠናቆ ቅዳሴ ቤታቸው ተከብሮ አገልግሎት በመስጠት ላይ ይገኛሉ። ሂሳብና በጀት ከአምናው ከ2016 አም ብልጫ 175 ሚሊዮን 362,250.95 ብልጫ በማስመዝገብ በዘንድሮ በበጀት ዓመቱ 807 ሚሊዮን 39766.45 ወደ ጠቅላይ ቤተ ክነት ገቢ ሆኗል። ይሄንን ደክመው ያስገኙ የአድባራትና የገዳማት አስተዳዳሪዎች ክፍላተ ከተማ ስራ አስካጆች፣ ታታሪው ብፁ አባታችን አቡነ ሪያቆስንና የአዲስ አበባ ማይበረ ካይናትን ማይበረ ምዕመናንን መላውን የጉባኤ እንዲያመሰግንልኝ እጠይቃለውኝ። እስሊፑን ብፁዕ አባታችን አቡነ ሕርያቆስ የሀገረ ስብከታችን ሊቀጳጳስ ለብፁዕ ወቅዱስ አባታችን ያስረክቡልናል።